በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 29 የሚነበብ ስንክሳር። የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ጥቅምት 29 ቀን የጌታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበትን የልደቱ በዓል መታሰቢያ ነው። ለእርሱም ከቸሩ አባቱ መሐሪና ይቅርባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይድረሰው ለዘላለሙ አሜን። እረፍቱ ለቅዱስ ድሜጥሮስ። በዚህችም ቀን በከሃዲው ንጉሥ በክስሚያኖስ ዘመን ቅዱስ ድሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ ሀገር ነው። የከበረች የቤተ ክርስቲያንንም ትምህርት ተምሮ በቀናች ሃይማኖት ጸና። ሕዝቡንም የሚያስተምር ሆነ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ሃይማኖት በመስበክ ብዙዎችን ከስህተት መለሳቸው። ስለዚህም በካሃዲው ንጉሥ ዘንድ ሆነጀሉት። ንጉሥም ወደ እርሱ እንዲያመጡት አዘዘ። በንጉሥም ዘንድ ሥጋው የደነደነ የጸና አጥንቶ የሰፋ ሰው ነበረ። ለሰዎችም ሁሉ እርሱ ሁሉን የሚያሸንፍ እርሱን የሚያሸንፈው የሌለ ይመስላቸው ነበር። ንጉሥም ይወደዋል፣ ይመካበታል። እንዲህም ይል ነበር፣ ይህን አካሉ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ እሰጠዋለሁ። በዚያም ጊዜ ስሙ በስጢዮስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ዲሜጥሮስ ሄደ። እንዲጸልይለትና በሥጋውም ሁሉ አሸናፊ በሆነ በመስቀል ምልክት እንዲያማተብበት ለመነው። እርሱም በላዩ ጸለየበት፣ በሥጋውም ሁሉ ላይ በመስቀል አማተበበት። ከዚህም በኋላ ወደ ንጉሥ ገብቶ ከዚያ ሥጋው ግዙፍ ከሆነ ሰው ጋር ያታግለው ዘንድ ለመነው። ንጉሥም ፈቀደለት። በታገሉትም ጊዜ ሥጋው የደነደነውን ያ ክርስቲያናዊ ሰው አሸንፎ ጣለው። ንጉሥም አዘነ አደነቀም። ሥጋው የደነደነውም በመሸነፉ አፈረ፣ ተመክቶበት ነበርና። ንጉሥም ስለዚህ ነገር ወታደሮቹን ጠየቀ። እርሱም ቅዱስ ዲሜጥሮስ በላዩ እንደ ጸለየለት እና በሥጋውም ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉስም ይህን በሰማ ጊዜ በቅዱስ ዲሜጥሮስ ላይ እጅግ ተቆጣ። ለአማልክትም ዕጣን እስከሚያሳርግ ድረስ እንዲገርፉ ታዘዘ። ንጉስም እንዳዘዘው እንዲሁ አደረጉበት። የንጉስንም ትእዛዝ ባልሰማ ጊዜ እስከሚሞት በጦሮች እንዲወጉት ሁለተኛ አዘዘ። ለቅዱስ ዲሜጥሮስም ይህንን ፍርድ ነገሩት። ሃይማኖቱም ትቶ ለአማልክት የሚሰግድ መስሏቸው ነበርና። ቅዱስ ዲሜጥሮስም እኔ ከእውነተኛ አምላክ ከሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ በቀር ለረከሱ አማልክት እሰግድ ዘንድ ዕጣን አሳርግም ዘንድ አልፈቅድም፣ የወደዳችሁትን አድርጉ አላቸው። በዚያንም ጊዜ ንጽሕት ነፍሱን በእግዚአብሔር እጅ እስኪሰጥ በጦር ወጉት። ሥጋውን በጣሉት ጊዜ ምእመናን ወደ እርሳቸው ወሰዱት። የስደቱም ወራት እስከሚያልፍ በሳጥን አድርገው በቤታቸው ውስጥ አኖሩት። የስደቱም ወራት ካለፈ በኋላ እግዚአብሔር ገለጠውና ከዚያ አወጡት። ያማረች ቤተ ክርስቲያንንም በተሰሎንቄ አገር ሰሩለት። ስጋውንም በውስጡ አኖሩ። ድንቅ የሆነ ታላቅ ተአምረን እያደረገ እስከ አለ ሽታውም እጅግ ጣፋጭ የሆነ የሽቱ ቅባት ከእርሱ ይፈሳልና በእምነት የሚቀቡትን በሽተኞች ሁሉንም ያድናቸዋል። ይልኩንም በእረፍት መታሰቢያ ቀን ከሌሎች ዕለታት ተለይቶ በብዛት ይፈሳል። ከአብራጃው ሁሉ ብዙዎች ሰዎች ይመጣሉ ከዚህም ቅባት ወስደው በማሰሮቻቸው ያደርጋሉ። ይሄች ምልክትም እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። እረፍቱ ለስቅጣር በዚችም ቀን የዲሜጥሮስ ወዳጅ የሰማዕት ስቅጣር የእረፍቱ መታሰቢያ ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሚን። እረፍቱ ለዘቃወአ ድንግል በዚችም ቀን የተመሰገነና የከበረ የደብረ ዘህኝ መምህር ጻቃዋ ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሣጽም አሳደገው፣ መለኮታዊ ትምህርትን ሁሉ አስተማረው። አድጎ አርባ ዓመትም በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮሰ። ለመምህርነትም ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያም ጊዜ አባቱ ለልጁ የምንኩስናን ልብስ አለበሰው። ስሙንም ጸቃዋ ድንግል ብሎ ሰየመው። ከዚያችም ጊዜ ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድም ታላቅ ተጋድሎን ተጋደለ። ከዚህም በኋላ አባቱ ባረፈ ጊዜ በአባቱ ፈንታ ተሾመ። መንጋዎቹንም እንደ ሐዋርያት ሥርዓት በመልካም አጠባበቅ ጠበቃቸው። በሌሊቱም ሁሉ ከባህር ውስጥ ቆሞ ያድራል። ከባህሩም ሲወጣ ወዙ በምድር ላይ እስከሚንጠፋጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው። ጠጅ ወይም ጠላ አይጠጣም። እግዚአብሔርም በእጆቹ ላይ ተአምራትን አደረገ። በጎዳናም ሲጓዝ ከታናሽነቱ ጀምሮ ሄዶ የማያውቅ መጻጉዕን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የተጸለየበትን ውሃ በላዩ ረጨ፣ በመስቀል ምልክት አማተበው፤ በዚያም ጊዜ ዳነ። ከዚህም ዓለም የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማርን። ለዘላለሙ በረከቱም ከእኛ ጋር ትኑር አሜን። አስጀምሮ ላስፈጸምን ለልዑል እግዚአብሔር ክብር ምስጋና ይሁን፣ መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 29 የሚነበብ ስንክሳር ወደ እናንተ አቀረብን፣ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ